የአልዛይመር ወይም የመርሳት በሽታን የሚከላከሉ በጠዋት ማድረግ ያለባቸው በሳይንስ የተረጋገጡ ልማዶችን ይዘላችሁ መጠናል። በዓለም ላይ እጅግ አስፈሪ በሽታዎች አንዱ የሆኑ የአልዛይመር በሽታ ነው። ከዚህ ለመጠበቅ በሳይንስ የተረጋገጡ ቀላል ግን እጅግ ወሳኝ በጠዋት የሚደረጉ ልማዶችን በማከናወን ብቻ አንጎላችሁን ከአልዛይመር በሽታ መከላከል እንደሚቻል ስንቶቻችሁ ታውቃላችሁ? በዚህ ቪዲዮ አእምሯችሁ ወጣት፣ ንቁ፣ ብልህና ከአልዛይመር የጸዳ እንዲሆን የሚረዳችሁን እጅግ ጠቃሚ ግን ቀላል የጠዋት ልማዶችን ይዘላችሁ መጠናል። ከመጨረሻው ከእኛ ጋር አብራችሁ ቆዩ፣ ምክንያቱም ከእነዚህ ልማዶች አንዱን እንኳ ብታከናውኑ በአእምሯችሁ ጤና ላይ እድሜ ዘመናችሁን ሊጠብቃችሁ ይችላል ሰላም ደህና ናችሁ እንኳን ወደ እንቁ ጤና ቻናል በሰላም መጣችሁ በዚህ ቻናል ስለ ጤና በተከታታይነት መረጃዎች የምንለቅበት ና ሰብስክራይብ በማድረግ ቤተሰብ ይሁኑ ላይክ በማድረግ ጀምሩ ደግሞ ለእኛ ብርታት ነው እና ላይክ በማድረግ ጀምሩ ቀጥታ ወደ መረጃው ስንሄድ አንደኛ አንጎልን ለማጽዳት ውሃ መጠጣት የመጀመሪያው እርምጃ የሚጀምረው ከእንቅልፋችሁ እንደነቃችሁ ነው ይህም ውሃ በመጠጣት ነው በእንቅልፍ ወቅት አንጎል ሳይንቲስቶች ግሊንፋቲክ ሲስተም ብለው የሚጠሩት ስርዓት መርዛማ ንጥረ ነገሮችን በማጽዳት ጠንክሮ ሲሰራ ያድራል ነገር ግን ሲነቁ ውሃ ከጠማችሁ የ የጽዳት ሂደት ይቀንሳል ወይም ይቋረጣል። ጥናቶች እንደሚያሳዩት መጠነኛ የውሃ ጥረት እንኳ ትኩረትን፣ ትውስታና ስሜትን ሊያዳክም ይችላል በማለት አስቀምጠዋል። ስለዚህ ጠዋታችሁን ሙሉ ብርጭቆ ውሃ በመጠጣት ይጀምሩ። ለጸረ ኦክሲዳንት ወይም አንቲኦክሲዳንት ጥቂት ጠብታ ሎሚ ቢጨምሩበት ደግሞ እጅግ የተመረጠ ነው። ይህ ለአንጎላችሁ ሻውር እንደ መስጠት አድርጋችሁ ሰዱት። ሁለተኛ የጠዋት እንቅስቃሴ ነው። ቀጥሎ በእንቅስቃሴ ይጀምሩ። አካላዊ እንቅስቃሴ ወደ አንጎል የሚሄደውን የደም ስሰት ይጨምራል። ኦክሲጂንም እንዲጨምር ያደርጋል። እንደ ቢዲኤንኤፍ ወይም ብሬን ድራይቪድ ኒሮትሮፊክ ፋክተር ያሉ አንጎልን የሚከላከሉ ኬሚካሎችን ይለቃል። ቢዲኤንኤፍ ለአንጎል ሴሎች እንደ ማዳበሪያ ሆኖ ያገለግላል እንዲያድጉና ጠንካራ እንዲሆኑ ከፍተኛ የሆነ አስተዋጽኦ አላቸው። ስለዚህ ጅም መሄድ አይጠበቅባቸውም። ከ10 እስከ 15 ደቂቃ ፈጣን የእግር ጉዞ፣ መለጠጥ ወይም ጥቂት የቤት ውስጥ እንቅስቃሴዎች ከበቂ በላይ እንደሆኑ ሳይንስ አረጋግጧል። ከብሪቲሽ ኮሎምቢያ ዩኒቨርሲቲ በተደረገ ጥናት እንዳመለከተው መደበኛ ኤሮቢክ እንቅስቃሴ ትውስታና መማር ጋር ግንኙነት ያለውን የሄፖካምፓስ የአንጎል ክፍል መጠን እንዲጨምር ያደርጋል። ስለዚህ ስልካችሁን ከመያዛችሁ በፊት ሰውነታችሁን በማንቀሳቀስ ጀምሩ። ሦስተኛ የአንጎል ነዳጅ ቁርስ ነው። በቁርሳችሁ ጊዜ ስኳር የበዛባቸውን ጥራጥሬዎች ወይም የተዘጋጁ ዳቦችን ከመመገብ ይቆጠቡ። እነዚህ የደም ስኳር መጠንን እና የአንጎል ሴሎችን ለሚጎዱ ብጠት ወይም ኢንፍላሜሽን ይዳርጋሉ። በምትኩ በኦሜጋ ስሪስ በፀረ ኦክሲዳንት እና በጤናማ ስብ የበለጸጉ ምግቦችን ይምረጡ። ለምሳሌ ለውዝና የአጃ እንቁላል ከአቮካዶ ጋር ወይም አይረን እና ፋይበር የበለጸጉ ከጤፍ የተሰሩ ባህላዊ ኢትዮጵያ ምግቦችን እንደ እንጀራ ፍርፍር እነዚህ ንጥረ ነገሮች የነርቭ ሴሎችን እንዲግባቡ ይረዳሉ እና ከአልዛይመር በሽታ ተያዥነት ካለው ጉዳት ይከላከላሉ። ለእነዚህ ምግቦች ሙሉ መረጃ ከፈለጋችሁ እዚህ ቪዲዮ ስር ኮሜንት ላይ ሊንኩን አስቀምጥላችኋለሁ ገብታችሁ ማየት ትችላላችሁ። አራተኛ የአእምሮ ማሞቂያ ነው። ሰውነታችሁ ንቁና ነዳጅን ከሞላችሁ በኋላ ለአእምሯችሁ ንቁ እንዲሆን ስፖርት ስጡት። አልዛይመር ትውስታን ብቻ ሳይሆን አንጎላችሁ ሀሳባችሁን የሚያገናኝበትን መንገድ ይጎዳሉ። በየጠዋቱ አእምሯችሁን ማሳተፍ እነዚህ የነርቭ ግንኙነቶች ማጠናቀር ትችላላችሁ። ከእነዚህ ውስጥ አንዱን መምረጥ ትችላላችሁ። ጸሎት ማድረግ፣ ለአስር ደቂቃ ማንበብ፣ አጭር ጽሑፍ መጽሐፍ ወይም ፈጣን የእንቆቅልሽን መለማመድ። ጥናቶች እንደሚያሳዩት በአእምሮ ንቁ የሆኑ ሰዎች በኋለኛ እድሜ ዘመናቸው የአልዛይመር በሽታ የመያዝ እድላቸው እስከ 40 ፐርሰንት እንደሚቀንስ አሳይተዋል። ይህ ለነርቭ ሴሎች እንደ ስፖርት ሆኖ ያገለግላል ማለት ነው። አምስተኛ የፀሐይ ብርሃንና ቫይታሚን ዲን ነው። ቀጣይ እርምጃ እንግዲህ የጠዋት ፀሐይ ብርሃንን ማግኘት ነው። ከ10 እስከ 15 ደቂቃ ብቻ የሚቆየው የፀሐይ ብርሃን ለአንጎል ጤና ወሳኝ የሆነውን ቫይታሚን ዲን ከፍ እንዲል ይረዳል። ዝቅተኛ የቫይታሚን ዲ መጠን ለዲሜንሻና አልዛይመር በሽታ ጋር ቀጥተኛ ግንኙነት እንዳለው በሳይንስ ተቀምጧል። ስለዚህ በጠዋት መጋረጃዎችን ይክፈቱ ወይም ውጭ ቁጭ በሉ። አለዛ ደግሞ በጠዋት ቡናውን ፀሐይ ላይ ቁጭ ብሎ ይጎንጩ። ተጨማሪ ጥቅሙ ምንድን ነው? የቫይታሚን ተጨማሪ ጥቅም የእንቅልፍን ዑደት ወይም ሰርካዲያን ሪትምን ይቆጣጠራል። በተሻለ ሁኔታ እንዲተኙ ይረዳቸዋል። እንቅልፍ ደግሞ ለአልዛይመር በሽታ መከላከያ ሆኖ ያገለግላል ማለት ነው። ስድስተኛ ጭንቀትን ማስወገድ ነው። አንድ ትልቅ የአንጎል ገዳይ የጠዋት ጭንቀት ነው። መጀመሪያ ከእንቅልፋችሁ እንደነቃችሁ ስልካችሁን መነካካት አንጎልን በኮርቲሶል ወይም የጭንቀት ሆርሞን ያጥለቀልቀዋል። ይህም ከጊዜ ወደ ጊዜ እንደ ሂፖካምፓስ ያሉ ትውስታ ጋር የተያያዙ ክልሎችን ይጎዳል ማለት። ይልቁንስ በመጀመሪያዎቹ ሀያ ደቂቃዎች ከስልክ ነጻ በመሆን ያሳልፉ። ዲፕ ብሪዝ በማድረግ መለጠጥን፣ ወይም በቀላሉ በጸጥታ ውስጥ በመሆን ያሳልፉ። የተረጋጋ ጠዋት፣ የተረጋጋ አንጎል፣ ከጊዜ በኋላ የተሻለ ትኩረት፣ ትውስታና ስሜትን ይዞ ይመጣል ማለት ነው። ስናጠቃልለው እንግዲህ ቀላል በጠዋት ማድረግ ያለብን እነዚህም ከአልዛይመር ወይም ከመርሳት የሚከላከሉልን መፍትሄዎች የሚከተሉት ናቸው። አንደኛ ውሃ መጠጣት፣ ሁለተኛ ሰውነትን ማንቀሳቀስ ሶስተኛ አንጎልን የሚመገበውን ቁርስ መመገብ፣ አራተኛ አንጎልን ማሳተፍ፣ አምስተኛ የፀሐይ ብርሃን ማግኘት፣ ስድስተኛ የተረጋጋ ከስልክ ነፃ የሆነ ዞን መፍጠር። እነዚህ ስድስት እርምጃዎች ከአንድ ሰዓት ያነሰ ጊዜ ይወስዳሉ ግን አንጎላችሁን ለአስርተ ዓመታት ይጠብቃሉ። አልዛይመር በአንድ ሌሊት አይከሰትም፤ በዓመታት ውስጥ በጸጥታ ይገነባል። ነገር ግን የአንጎል የመከላከያም እንደዛው በዓመታት መገንባት ትችላላችሁ። ይህንን የጠዋት ልማድ ነገር በመጀመር የወደፊት ህይወታችሁ ማስተካከል ትችላላችሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉት፤ እንዲሁም ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ አ ሰራች የምትፈልጉት ኮሚቴ ላይ አስቀምጡ። ለሌሎች እንድዳረስ ደግሞ አጋሩ። ስለተከታተላችሁ እጅግ እናመሰግናለን። በሌላ ቪዲዮ እንገናኝ። ደህና ሁኑ።